ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች በድጋሜ ተመልሰን መተናል። በዛሬው ቪዲዮችን ላይ ስለ አስገራሚው ፓፓያ አስገራሚ የጤና ጥቅም እንሆ ለእናንተ ለማካፈል መተናል። ስለ ውበትና ስለ ጤና አስገራሚ ነገሮችን ማወቅ ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንችላላችሁ። እጅግ በጣም አስገራሚ ነገሮችን ለእናንተ የምናካፍል ይሆናል። ስለ ውበታችሁ፣ ስለ ጤናችሁ ማወቅ ከፈለጋችሁ ይህ ትክክለኛ ቦታ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዛሬው ቪዲዮችን ላይ በየአካባቢያችን በርካሽ የምናገኘው ፓፓዬ ምን አይነት የጤና ጥቅም እንደሚሰጥ በዚህ ቪዲዮ ላይ የምናካፍላችሁናል። ስለ ፓፓዬ ጥቅም በጣም ብዙ ቪዲዮዎችን ሰምታችሁናል። ነገር ግን ሳይንስ ያረጋገጣችሁን አስገራሚ ሰባት የፓፓዬ የጤና ጥቅሞችን የምንነግራችሁናል። ይህን ቪዲዮ ከሰማችሁ በኋላ በእርግጠኝነት ፓፓዬ ተመጋቢ ትሆናላችሁ። የፓፓዬ ጥቅምም እጅግ በጣም አስገራሚ ነው። ፓፓዬ በበርካታ ቫይታሚንና ማዕድናት የበለጸገ ሲሆን ከዓለም ላይ በበርካታ ቫይታሚንና ማዕድናት የበለጸገ ሆኖ በጣም በርካሽ ዋጋ የሚገኝ ነገር ቢኖር ፓፓዬ ነው። ፓፓዬ በርካታ ማዕድናት፣ በርካታ ቫይታሚኖችን በውስጡ ይዟል። በእነዚህም ቫይታሚንና ማዕድናት ምክንያት ከፍተኛ የጤና ጥቅም ይሰጠናል። ፓፓዬ በውስጡ ከያዛቸው ቫይታሚኖች መካከል በቫይታሚን ሲ እጅግ በጣም የበለጸገ የፍራፍሬ አይነት ነው። ስለዚህ በዓለም ላይ በቫይታሚን ሲ የበለጸገ ጣፋጩ ፍሬ ተብሎ ይጠራል። ይህ ሁሉ ቫይታሚንና ማዕድናትን የያዘው ፓፓያ ምን አይነት የጤና ጥቅም አለው ብላችሁ ልትጠይቁ ትችላላችሁ። እነሆ ሳይንስ ያረጋገጣቸውን አስገራሚ ጥቅሞችን ከዚህ በመቀጠል የምንነግራችሁ ናቸው። አንደኛ፣ በሰውነታችን ውስጥ ኮልስትሮን መጠን እንዲቀንስ የጎላ አስተዋጽኦ ያበረክታል። የኮልስትሮን መጠን የጨመረባችሁ ወይም መጥፎ የኮልስትሮን መጠን ያላችሁ ሰዎች የኮልስትሮን መጠን እንዲቀንስ ከፈልጋችሁ ፓፓያን አዘውትራችሁ መመገብ እጅግ በጣም ጠቃሚ ነው። ፓፓዬ በፋይበር፣ ቫይታሚን ሲና የተለያዩ አንቲኦክሳይዶች የበለጸገ በመሆኑ እነዚህ ነገሮች በደም ስር ውስጥ የኮሌስትሮል ክምችት እንዳይኖር ያደርጋል። በዚህም የስትሮክመምን መምን ሃይፐርቴንሽንን ችግር እንዳንጋለጥ የጎላ ሚና ይጫወታል። ፓፓዬን አዘውትረን ስንመገብ በፕሮቲን እንደነገርኳችሁ በቫይታሚን ሲ፣ በፋይበር የበለጸገ ስለሆነ የደም ስሮቻችን ክፍት እንዲሆንና ደም ስሮቻችን እንዳይዘጉ እጅግ በጣም ጠቃሚ ነው ደም ስሮቻችንን ከሚዘጋው ችግር አንዱ የኮሌስትሮል መጠን መጨመር ነው። ስለዚህ የኮሌስትሮል መጠናችሁን ለመከላከል ወይም ለመቀነስ ፓፓዬን አዘውትራችሁ እንድትመገቡ በባለሙያዎች ይመከራል። ሌላኛው በጣም ውፍረት ካላችሁ ክብደትን ለመቀነስ በጣም ይረዳል። ፓፓዬ ክብደትን ለመቀነስ ተመራጭ ነው። ክብደታቸው እንዲቀንስ የሚፈልጉ ሰዎች ፓፓዬን ከምግብ ገበታቸው ላይ ማራቅ የለባቸውም። ፓፓዬ አነስተኛ ካሎሪን እጅግ በጣም ጠቃሚ ፋይበርን የያዘ በመሆኑ ክብደታችን ባልተፈለገ ሁኔታ እንዳይጨምር ይከላከላል። ፓፓዬ አነስተኛ ካሎሪን እና ፋይበር በመያዙ ፓፓዬ አነስተኛ ካሎሪን ስለያዘ ፋይበርም ደግሞ በጣም አሪፍ ነገር አድርጎ ስለያዘ ክብደታቸው እንዳይጨምር የሚፈልጉ ሰዎችን እጅግ በጣም ጠቃሚ ነው። ክብደት ለመቀነስ በጣም ፈልጋችሁ ደጋግማችሁ ሞክራችሁ እምቢ ካላችሁ ፓፓዬን አዘው ትራችሁ ብትመገቡ ክብደታችሁ የተመጣጠነና አላስፈላጊ ክብደት መጨመርን የመከላከል አቅም አለው። ስለዚህ ክብደታችሁ እንዳይጨምርና ክብደታችሁን ጨምራችሁ ለመቀነስ ከፈለጋችሁ ፓፓዬ እንድትመገቡ ጥናቶች ያሳያሉ። ሌላኛው የፓፓዬ ጥቅም ስናነሳ ከላይ እንደ መግቢያችን እንደነገርናችሁ፣ ፓፓዬ በቫይታሚን ሲ እጅግ በጣም የበለጸገ ፍራፍሬ ስለሆነ በሽታ የመከላከል አቅምን ይጨምራል በከፍተኛ ሁኔታ ወይም በሽታ የመከላከል አቅምን በከፍተኛ ሁኔታ ያሳድጋል። ስለዚህ አንድ የፓፓዬ ፍሬ የምንመገብ ከሆነ ሁለት መቶ ያህል ወይም ሰውነታችን ከሚያስፈልገው ሁለት መቶ ያህሉን የቫይታሚን ሲ ይዘት እናገኛለን ማለት ነው። ስለዚህ ቫይታሚን ሲ ደግሞ ኢንፌክሽንን ጨምሮ ሰውነታችን ላይ ሊደርስ የሚችለውን ህመም ለመመከት ፓፓዬ እጅግ በጣም ተመራጭ የምግብ አይነት ያደርጋል። ፓፓዬን አዘውትራችሁ ስትመገቡ ሰውነታችሁ በበሽታ ይጠቀም በበሽታ የመጠቃት እድሉም አነስተኛ ነው። ስለዚህ ፓፓዬን አዘውትራችሁ እንድትመገቡ ባለሙያዎች ያደርጋሉ። በይበልጥ ደግሞ በህመም ጊዜ ላይ ፓፓዬን ብትመገቡ በሽታ የመከላከል አቅማቸውን ይጨምራል። ሌላኛው ፓፓዬ ለስኳር ህመም እንዳንጋለጥ ያግዛል። ፓፓዬ ምንም እንኳን ጣፋጭ ቢሆንም አነስተኛ የስኳር መጠን በመያዙ የስኳር ህመምተኞችን ጨምሮ ለማንኛውም ሰው የሚመከር ፍሬ ነው። ፓፓዬ የስኳር በሽታ እንዳንጋለጥ ያደርጋል። ብዙ ጊዜ ጣፋጭነት ስላለው የስኳር ህመምተኞች አይመገቡትም። ነገር ግን ፓፓዬ ውስጥ ያለው ጣፋጭ ለስኳር ህመም መከላከል ጭምር ስለሚጠቅም ወይም ጣፋጩ ጉዳት ስለሌለው ለስኳር ህመምተኞች ጭምር ፓፓዬ እንዲመገቡ ይመከራል ማለት ነው። ስለዚህ ፓፓዬ ለስኳር ህመም እንዳንጋለጥ ከተጋለጥን ደግሞ ለመከላከል ወይም ለማስቀረት ይጠቅማል። የስኳር መጠናችንንም ያስተካክልልናል ማለት ነው። ሌላኛው ፓፓዬ ለአይን ጤንነት የሚበጅ ነው። ፓፓዬ በቫይታሚን የበለጸገ በመሆኑ የተሻለ የአይን እይታ እንዲኖረን ከማድረግ ባሻገር ባለፈው የአይናችን እይታ ውስጥ ያለውን ለውጥ የማምጣት አቅም አለው። ስለዚህ ፓፓዬን አዘውትረን ስንመገብ የአይናችን እይታ እጅግ በጣም የተስተካከለ ይሆናል። ወይም የፓፓዬ የአይናችን ጥራት በጣም ከፍተኛ ቦታ ይዛል። ስለዚህ ፓፓዬን ዘውትረን ስንመገብ የአይናችን ጥራት እጅግ በጣም ጠቃሚ ነው ማለት ነው። ስለዚህ ፓፓዬ ለአይን ጤንነት የሚበጅ ነው። ፓፓዬ በቫይታሚን የበለጸገ ነው። ስለዚህ እይታችን ጥሩ እንዲሆን ያደርጋል። ቫይታሚን እንደምታውቁት የአይን ጥራትን ከመጥቀም ወይም ለአይን ጠቃሚ ከሚባሉ ቫይታሚኖች አንዱ ነው። ስለዚህ ፓፓዬን ዘውትረን ስንመገብ ጤናማ አይን እንዲኖረን ያደርጋል። ሌላኛው ለሴቶች ፓፓዬ እጅግ በጣም ጠቃሚ ነው። ፓፓዬ ከወረ አበባ ጋር ተያይዞ የሚከሰተውን ህመም ፍቱን መፍትሄ ይሰጣል። ፓፓዬ ውስጥ የሚገኘው ፓፔን የተባለው ንጥረ ነገር በወረ አበባ ፍሰት ወቅት የሚከሰተውን እጅግ በጣም አስቸጋሪ ህመም በማስታገስ ፎይታን ያጎላጽፋል። በመሆኑ በወረ አበባ ወቅት ላይ ፓፓዬን ሴቶች አዘውትረው እንዲመገቡ ይመከራል። ወረ አበባ ከመምጣቱ በፊት ወይም ከመጣም በኋላ ፓፓዬን አዘውትሮ መመገብ በወረ አበባ ፍሰት ጊዜ የሚመጣውን ህመም እጅግ በጣም ለመቀነስ ይረዳል ማለት ነው። ስለዚህ ፓፓዬን አዘውትራችሁ ብትመገቡ በወር አበባ ጊዜ የሚመጣውን ህመም ለማስተካከል ይረዳል ማለት ነው። ፓፓዬ በተለይ ለሴቶች እጅግ በጣም ጠቃሚ እንደሆነ ይመከራል። ፓፓዬ ካንሰርን ይከላከላል። ፓፓዬ ፓፕቶን በተባለው በውስጡ ባለ ኢንፍላሜሽን እጅግ በጣም ጠቃሚ መሆኑን ይነገራል። ፓፕቶን የሰውነታችን ያረጁ ሴሎችን እንዲመለስ ያደርጋል። በካንሰር የመጠቃት እድላችን ይቀንሳል፣ ወይም በካንሰር የተጠቁትን ሴሎች ቶሎ በማዳንና ቶሎ እንዲያገግሙ በማድረግ ከፍተኛ ሚና ይጫወታል። ስለዚህ ፓፓዬን አዘውትሮ የሚመገብ ሰው ፓፔን የተባለ ንጥረ ነገር ስለሚያገኝ በካንሰር የመጠቃት እድሉ እጅግ በጣም አነስተኛ እንደሆነ ጥናቶች በተደጋጋሚ ያሳያሉ። ስለዚህ ፓፓዬ ወደር የሌለው ጥቅም እንደሚያስገኝ ጥናቶች ያሳያሉ። ስለዚህ በአካባቢያችሁ የሚገኘውን ፓፓዬ በተመጣጣኝ ዋጋ እየገዛችሁ አዘውትራችሁ እንድትመገቡ ጥናቶች ያመክራሉ፣ ወይም ተመገቡ ብለው ባለሙያዎች ይመክራሉ። ስለዚህ ፓፓዬ እጅግ በጣም ጠቃሚ እንደሆነ እጅግ በጣም ጠቃሚ እንደሆነ ጥናቶች ያሳያሉ። ውድና የተከበራችሁ የቻናላችን ቤተሰቦች፣ በድጋሜ ተመልሰን የመጣ ነው ፓፓዬ አስደናቂ ጥቅሞችን ለናንተ ለማቅረብ ነው። ከዚህም በኋላ የምንለቃቸው ቆንጆ ቆንጆ ቪዲዮዎች እንዲደርሱት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮችን ላይ ሀሳብ አስተያየት እንዲጨመር እንዲቀነስ ምትፈልጉት ካለ ማስተካከል ያለብን ነገር ካለ ሀሳባችሁን በግልጽኝነት እንድታስፈፍሩልን እንፈልጋለን። ላይክ፣ ሼር፣ ሰብስክራይብ ማረጋ ይረሳ። በቀጣይ እጅግ በጣም ጠቃሚና ቆንጆ ቪዲዮ ከምንገናኝ በያላችሁበት ቸር ሰንብቱ።